ዴክፉዳይ ሲራ ባሳደርኩት ብድር እንደ በላን አንጀቴን ታዘብኩት እህሉ ውሃ ሲለይ ሆዴን ማፈርኩት የገዛ ገላየን ሳጣ እየታዘብኩት። ሰላም ጤና ይስጥልን፣ የንስር አምባ ሚዲያ ቤተሰቦች። ይህ ንስር አምባ ሚዲያ እያዘጋጀ የሚያቀርብላችሁ ሀገረኛ የመዝናኛ ፕሮግራማችን ነው። ዛሬ በስራ አጋጣሚ መንገድ ላይ አግኝተነው በድምፅ ችሎታው ያስደመመንን ወጣት አፈላልገን ግን ስቱዲዮ ድረስ ጋብዘነዋል። ከወጣቱ ጋር ጥሩ የሆነ ቆይታ እንደምናደርግ ባለሙሉ ተስፎች ነው። መልካም ተመልካቾቻችን፣ ያው ሚዲያችን ላይ ሳብስክራይብ፣ ሸር እያረጋችሁ እንስደግፉን ጥሪ እናስተላልፋለን። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። እስኪ ራስን ስሜ ባዝዘው ታፈረ ይባላለሁ። የተወለድኩት አለፈ ወረዳ መንገድ በምትባል ቀበሌ ውስጥ ነው። እዛው ነው ያደግኩት። እዛው ከኤሌመንታሪ ጀምሮ እስከ ፕሪፓራቶሪ ወሬ እዛው ነው የጨረስኩት። ባለፈው መንገድ ላይ አግኝተን አስደመምከንና ልምድ ኖረው ይሆን ይሄ ልጅ አለ ልምዲኖረው ይሆን ክለብ ሰርቶ ይሁን እንዲ ክበባት ላይ ተሳትፎ ይሁን አለና ይህን እስኪ እንደ ጥያቄ አነሳ። እውነት ለመነጋገር ክለብ ላይ እንኳን ተሳትፊያ ሰርቻ ከዚህ በፊት ግን ምንድነው ጎንደ ዩኒቨርሲቲ ነው ኔ ተማርኩትኝ እዛ ጎንደ ዩኒቨርሲቲ ውስጥ ኪነትና ባህል ማካከል ይባላለ ያ ማካከል ምንድነው የተለያዩ ተሰጧ ያላቸውን ተማሪዎችን እዛ ማካከል እንዲተራርጉ ገብተው ተሰጧቸውን ኢምፕሩቭ እንዲያደርጉ ነው የሚያደርጉ፣ ማዕከል ውስጥ ማለት ነው። ሙዚቃ ብቻ ሳይሆን በስዕልም፣ በቲያትር፣ በግጥም፣ ሌሎች ሌሎች የጥበብ ስራዎችም ተሰጥኦ ያላቸው ልጆች እዛ ገብተው በደንብ ትሬኒንግ አለ መምራኖችም ምናምን ማለት ነው። እና እኔ ደግሞ እዛ የኪነትና ባህል ማዕከል ውስጥ የሙዚቃ ክፍል ውስጥ ገብቼ ኦልሞስት ከሰርዲር ጀምሮ ለሶስት ዓመት ያክል እዛ ሰርቼ ቆይቻለሁ እና በጣም ብዙ ነገር ያገኘሁት እዛ ነው። እንዲሁም ስለ ሙዚቃ ዲቴል ነገር በደንብ ያሳወቀ ኪነትና ባህል መካከል ከገባው በኋላ ነው። እዛ ውጭ ግን ክለብ ላይ ምናምን ሰርቼ አላውቅም። እና ምናልባት እዛ ኪነት ላይ ስትሰራ አሁን የተለያዩ ቦታ ታዋቂ የሆኑ ሰዎች በዛ አጋጣሚ ያገኛቸው ሰዎች ይኖራሉ። ጎንደር ዩኒቨርሲቲ ብዙ ተማሪዎችን አስተምሯል። ታዋቂዎች ነበሩ። ብዙ ታዋቂ አርቲስቶች አሉ። ምናልባት በዛ ጊዜ አንተ አሁን ታዋቂ የሆኑ ሰዎች ድኔዛን ጊዜ ያላቸው ስራ የነበሩ ሰዎች አሉ የምታውቃቸው ሰዎች፣ የምታስታውሳቸው ጎንደር ዩኒቨርሲቲ ውስጥ ማውቃቸው አሁን ላይ ታዋቂ የሆኑ ለምሳሌ በአነሳ ህሊና ደሳ ላይ ገጣሚዋ እሷ ጋር አብረን የተማርነው በጣም ጎበዝ ገጣሚ ናች። መቼም እሷን ታውቃታላችሁ። ግን ኪባማ ውስጥ ደግሞ እኛን የሚያሰሩ ልጆች ዳን የሚባሉ ናም። ቲክቶክ ላይ ደግሞ በጣም ጎበዝ የሆነ ልጅ አለ፣ ሳሙኤል አበበ የሚባል ቲክቶክ ላይ አሁን በጣም ብዙ ፎሎወር አለው። በጣም ጎበዝ ድምፃዊ ነው። ወደፊት በጣም ጥሩ ጥሩ ስራዎችን ይሰራል ብዬ የማስበው ልጅ ነው። እነሱ ጋር የመስራት እድል ነበረ። ሌሎችም አስተማሪዎች አሉ እዛው የሙዚቃ መምህሮች ምናምን በደንብ ያስተምረን ነበረ። ቲዮሪም ቴዎሪቲካሊም በተግባርም እኛ እየዘፈን ለምሳሌ ከእንዴት ነው ሪትም ጋር ከኢንስትሩመንት ጋር ሙዚክ ኢንስትሩመንት ጋር እንዴት ነው መስፈን የምንችለው ምናምን የሚለውን ነገር ሌሎች ሌሎች የሙዚቃ ቴክኒካል ነገሮችን መምህሮቻችን እያስተማሩ እኛም ቮካል አብረን እየሰራን በጣም ጥሩ ቆይታ ነበረኝ። ጎንደር ዩኒቨርሲቲ በህግ ዲፓርትመንት ነው የተመረኩት፣ ግራጁዌት ያደረኩት ህግና ሙዚቃ ህግ እንደምናውቀው በጣም ከባድ ዲፓርትመንት ነው። ለመማር ብዙ ነገሮችን ማየት ያለብህ ነውና እንዴት አስኬድከው የሚለውን ነገር ብትነግረን። እውነት ለመነጋገር የው ህግ በጣም ከባድ ዲፓርትመንት ነው። እናንተም እንዳላችሁት በጣም ብዙ መጽሐፍቶች ነው ያሉት፣ ማንበብ ይጠይቃል። ብዙ መጽሐፍቶች አሉ፣ አንቀጦች አሉ። የሰው ህይወት ላይም እስከ መፍረድ ድረስ ስለሆነ እነዛን ነገሮች ደግሞ መጽሐፍቶቹ በጣም ሰፊ ናቸው፣ ብዙ ናቸው። ግን ያው ጎን ለጎን ደግሞ ሙዚቃ እንዳልኳችሁ ኪነትና ባህል ማዕከል ውስጥ በሳምንት ውስጥ ሶስት ቀን ትሬኒንግ ነበረ። ጎን ለጎን ው ታይሜን ማኔጅ አድርጌ ምሽት ላይ እንሰራ ስለነበረ ያው ጎን ለጎን ነው ማስኬድ ነበር። ብዙም አልተቸገሩ። እንዲሁም ሙዚቃ ሰርቼ በደንብ ወደ ጥናቱ ስመለስ በአዲስ ማይንድ በደንብ ሪፍሬሽ አድርጌ ውጤታማ የሆነ ነባብ ነበር ማለት። ስለዚህ መጀመሪያ አንድ ሙዚቃ እኔ የተበደልኩት ከፍቶ ይሳድር አንችል ሲለይ ንቤ ተከታይ ሆኖሽ ወጦ ሲቀር ፍቅርሽን ልብሽን ገላይ ዋለየው ሁሉን ልምጣት ከልክ ያለ ልብሰውም ሰው አይሆን ለፍቅር አንቺ ዘበናይ ጣል ጣላ ረክሽ አይከብድሽ የኔው ጉዳይ አሄ ለመውደድ ጊዜ የሚለሽ ወይ ለፍቅር ነበር መቸገሬ አንቺን አንቺን እያ ስቸ ነገር ሳስብ ማደሬ ግቢሽን ቤትሽን ገላዬ ዋልየው ሁሉንም ለምጣት ተከልከይ ያለልብ ሰውም ሰው አይሆነ አሄ ነሱማ ገር ሆኖ ዘመድዬ አሄ ሆድ ያንችን ባኖረና አሄ እንዴው መቻ ብቻ አይኔ ወደደው ልብስኪ መልሰ እንዳልከን ከጎንደር ዩኒቨርሲቲ ነው የጀመረው። ይህ እዛ በክበቦች እንደምትሳተፍ ነግረህናል። አሁን ላይ በሙዚቃው ነው እየኖርክ ያለው ወይስ ሌላ ተጨማሪ? አሁን ላይ አይ ሙዚቃ እንኳን መደበኛ ስራዬ አይደለም። መቼ ነበር መዝፈን ይችላለሁ ብላ ያሰብከው? ችሎታው እንዳለ መቼ አወቅ? እውነት ለመነጋገር ው ጓደኞች አሉ ምናምን እና ድምፅ እንደዚህ ሳዜ ምናምን አሪፍ ነው ድምፅ አለ ምናምን ሞክር ሙዚቃ ብትሞክር ምናምን ይሉኛል። ቤትን ዘፍንላቸው ነበር ለፋሚሊ ምናምን ማታ ማታ ላይ ሰብሰብ ብለን እሞክርላቸዋለሁ ምናምን እነሱም በርታ ይሉኛል። ግን ደግሞ ሞር ደግሞ ትልቅ ተርኒንግ ፖይንት የሆነኝ አስራወት ላይ ሲቪክስ ኮርሱን ተምረን ጨርሰን መጨረሻ ቀን ላይ አስተማሪያችን ኦልሬዲ ኮርሱን ስለጨረስነ የሆነ ቀልድ ነገርም ካላችሁ የሆነ የሚያዝናና ነገር ካላችሁ እንዲሁ ልስጣችሁና እስኪ ስለጨረስን እዚህ በኋላ ምን ላይ ስለሆነ ምናምን የሚል ሀሳብ መጣ። ከዛ እኔ ወጣሁና በዚ አጋጣሚ እስኪ ልሞክር ምናምን ብዬ የቴድሮስ ታደሰ እየቆረቆረ የሚለውን ሞከርኩኝ። ከዛ ተማሪዋ አጨበጨበ። መምህሩም በርታ ልኝ አሪፍ ድምፅ ነው ያለ፣ ትልቅ ደረጃ እንደምትደርስ ተስፋ አደርጋለሁ ምናምን አበርታት እና ያኔ ነው በቃ የዘፋኝነት ስሜት የተሰማኝ። የምርም ድምፅ አለ እንዲ ምናምን ብዬ ራሴ እንድመለከት ያደረገ ያች ጊዜ ነበረች። አንድ ዜማ ገብዝል ወዲ ክፉ ዳይ ክፉ ዳይ ብድር እንደ በላን አንጀቴን ታዘብኩት፣ እህሉ ውሃ ሲለይ ሆዴን ማፈርኩት፣ የገዛ ገላዬን ሳጣ እየታዘብኩት፣ የገዛ ገላዬን ሳጣ እየታዘብኩት፣ ሳቅ የለኝ ወግ የለኝ ደላውማ ወደቢ መቼውማ ከስንቱ በተስማማ ሳቅ የለኝ ወግ የለኝ እንግዲህ ደስተውማ ከእንግዲህ ተርለውማ ከኔም ጋር አልተስማማ የችግር ቀን ጥላ ወርቆብኝ በላዬ ማጣቱን ማስታመ አልቻለም ገላዬ ልብስም ቀን ይሰጣል ታጥቦ ምስኪ ፀዳ መወዱ አስታመ ለማይቀረውዳ የሰው ፊት እንደሳት እያን ገበገበኝ እያን ገበገበኝ አስለመነኝ ሆዴ ሲጎል የራበኝ ከወር ተፈጥሬ ቀንም ከማይሰጠው ቀንም ከማይሰጠው ቀምሶ ለማደር ነው እምሽቆ ተቆጠው እምሽቆ ተቆጠው ተውንጂ እንጂ ተውንጂ ተውንጂ ተው ተውንጂ ተውንጂ እንጂ ተውንጂ ሲያጡቀን ስትንጂ አጨብጭበን አሪፍ አድርገን ሙዚቃ የዱ ሙዚቃዎች ነው ማደምጠ ሆኔ የኦልድ ሙዚኮች አለ ሙሉቀን መለሰ፣ ቴድሮስ ታደሰ፣ ጸጋዬ እሸቱ ነው አይደበበ እነዚህን አደምጣለሁ በብዛት። እንዲሁም እንዲህ ሲዘፍን አይቶ አስደናቂም ሊሆን ይችላል፣ አስደንጋጭም ሊሆን ይችላል። አስተያየት የሰጠ ሰው ይኖረው ግቢ ላይ ለነገሮች አንዳንድ መድረክ ስራዎችም ተሳትፎ የነበረ እና አድናቆት ነው። እስካሁን እንግዲህ ያክል ነጌቲቭ የሆነ ነገር እስካሁን አሰብ ልዩ የምትለው በተለይ ከትምህርት ባለፈ እንቅስቃሴ ገጠመኝ እንኳን አማስታወሰው ገጠመኝ ምናልባት ከዚህ ኢንተርቪው በኋላ ልዩ በስተ መጨረሻ፣ እንደው ስለ ህግ ትምህርቱም ሊሆን ይችላል ስለ ሙዚቃውም ሊሆን ይችላል። ልትለን የምትፈልገው ምን እንጠብቅ ከአንተ የሚለውን እንዲ ትነግረን። ሙዚቃ ምናምን እንግዲህ ሞክራለሁ፣ ወደፊት ከተሳካ እንግዲህ የራሴን ስራዎች ለመስራት አስባለሁ። ተስፋ አደርጋለሁ እንደምሰራ። በጣም ጥሩ። በጣም እናመሰግናለን። መልካም ቦታ እንመኝልሀለን። በመጨረሻ የመሰናበቻ ሙዚቃ እንትጋብዘን እስኪ። መጀመሪያ ክላስ ውስጥ የዘፈኑትን ዘፈን ልሞክርላችሁ እየቆረቆረኝ ከሆዴ ሳወጣ እየከነከነኝ ከልቤ ሰወጣሽ ደግሞ ባይኔ ደግሞ ባይኔ ደግሞ ባይኔ መጣች ወይ ሁለት ቢላ አንዱን ማሳጣ እንደ ወላጅና ሳዝንልሽ ከሆዴ ነገ ሳዝንልሽ ከሆዴ ሰውነሽን ጥለሽ አሞራ ሆንሽ እንዴ ሆዴና ሞራ ሆንሽ መውደዴ ማፍቀሬም ነበር ከአድማስ አድማስ ወዴ ነበር ከአድማስ አድማስ ቃል እንደ በረዶ ሳይናር ሳይማስ ወዴ ሳይናር ሳይ አትከንፊ ያለሽ እንጂ መንገድ ብቻ ለምደሽ መቼ ማሰነብሽ ሁለት ቤት ሰወደሽ ሁለት ቤት ሰወደሽ አንቺ ንቅልፍ አክባሪ አክባሬ ገላሽ ተሰንብቷል ለስንቱ ተረቱ በስንቱ በርትቷል በስንቱ በርትቷል ይከንክነኝ እንጂ ስትኳኳይ ስትገቢም ስትወጪ ነገር ካል ስሞት መቼም አይቆጪ ደበቅበቅ ያረክሽ የልብሽን ሰራርከሽ ቤት መቼም ያላዮት ነገር መቼም አይቆጪ ምሬት አስተከዘኝ አስከፋይ ሳስበው አዲስ ፊት አድራች አለችኝ ያልኳሰው ስክብሳሞ ካሸት ስሟንሳ ወድሰው ሸርተት ሳለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ምሬት አስተከዘኝ አስከፋይ ሳስበው አዲስ ቤት አደራች አለችኝ ያልኳ ሰው ስክብ ሳሞካሻት ስሟንሳ ወድ ሰው ሸርተት ሳለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ካፌ ነጥዬ እንዳላጎረስኳት አንድ ያጣላል ብዬ ቆሜ እንዳልደገምኳት የአቅርቦት ወዳጅን ብትከዳይ ታዘብኳት እጄ ጣልሽ ብዬ ናም ድሬ ረግምኳት እጄ ጣልሽ ብዬ ናም ድሬ ረግምኳት ሰንብታለች ሰንብታለችና ማፍረሱ ከቀና ይድመቅላት እንጂ ቤት ለምቦሳ በሏት ቤት ሰርቶ ማፍረሱ ለማን ደበጀ የሷልምሸ ፍቶ ከሌላ ደረጅ ከሌላ ደረጅ አዲስ ቤትሽ አዲስ ቤት አዲስ ቤትሽ ዋቀ ወይ ሳሎምሽ ያየኔማ ያልታደለ ያልታደሰ እንደፈረሰ በጣም ነው። እናመሰግነው። እንግዲህ ዳኛ ባዝዘው የሚገባ ልይ ነው። ስለዚህ ምናልባት በዚህ ተሰጥኦ እድሉ ገጥመው የራስክና በማስራት የምችል ከሆነ ንስር አምባ ሚዲያ ከጎን ሆኖ አንተን ሳፖርት ያደርጋል። እንግዲህ ከወጣቱ ድምፃዊ ባዝዘው ጋር ያደረግነው ቆይታ ይሄንን ይመስል ነበር። ፕሮግራሙ በጋራ በመሆን አብረን ያዘጋጀንላችሁ እኔ ቤተልሄም ሰማና ጋሻው አማረ በጋራ በመሆን ነበር። እስከ ሳምንት፣ መልካም ሳምንት